የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ኢቢሲን ጎብኝተዋል። ዋና አዛዡ በጉብኝታቸው ወቅት ኢቢሲ በአጭር ጊዜ ፈጣን ለውጥ ማምጣት የቻለ ተቋም መሆኑን ገልጸዋል። አክለውም ኢቢሲ እያከናወናቸው ባሉ ለውጦች ለሌሎች ተቋማትም አራያ መሆን የሚችል ተቋም ነው ብለዋል። ከተመሰረተበት ጀምሮ አሁን ሳይው በጣም ፈጣን በቴክኖሎጂ ራሱን እያሳደገ በሰው ኃይል ራሱን እያበቃ ያለ ተቋም መሆኑን ተረድቻለሁ። እሱ ብቻ ሳይሆን አጠቃላይ ሆሊስቲክ ለሌላ ተቋም መሳሌ በሚሆን በዚህ ግቢ ውስጥ ያየሁት በግሪን ሌጋሲ፣ በተለያዩ ፈጠራ ስራዎች፣ አካባቢን በማሳመር በአረንጓዴ አሸራ እና እነኚህ እነኚህን ስታየው በጣም ፈጣን እና መሰረታዊ ለውጥ ሂደት ውስጥ ያለ ተቋም መሆኑን ተረድቻለሁ። ኢቢሲ ካከናወናቸው ለውጦች መካከል የይዘት ለውጥና ተደራሽነቱን ማስፋት የሚሉት ጉዳዮች ተቋሙ ልቆ እንዲታይ ያደረጉ ናቸው ሲሉም ገልጸዋል። ከቅርብ ጊዜ ወዲህ በጣም በርካታ የይዘት ለውጦች አሉት። በኢቢሲ ላይ የምናየው በጣም በተሻለ አቀራረብ ዜናዎቹ ሲቀርቡ ጥራታቸው፣ ተደራሽነታቸው የትም ሄደህ ታገኛለ፣ ሞባይል ላይ ታገኛለ፣ ቤት ቴሌቪዥን ላይ ታገኛለ፣ ሬዲዮ ላይ ታገኛለ፣ ኤፍኤምኤ ላይ ታገኛለ እና በሀገሪቷ ውስጥ እየተካሄዱ ያሉ ነገሮች በተለያየ እንትን አጣውም ማለት ነው እና በጥሩ እድገት ላይ ያለው ከተደራሽነትም ከጥራትም በጥሩ እድገት ላይ ያለ ተቋም መሆኑን ነው የተረዳሁት። ይህ ሀ ሶስት ነው፣ ሀሳብ ሀብትና ሀገር በሚል ርዕስ በየሳምንቱ እየተዘጋጀ የሚቀርብ የኢትዮጵያ ቴሌቪዥን መርሃ ግብር ነው። ታዲያ እነዚህ ሁሉ ለውጦችና ስኬቶች ተቋሙ ከአፍሪካ ባሻገር በዓለም አቀፍ ደረጃ ካሉ ሚዲያዎች ጋር የሚነጻጸር አቋም እንዲኖረው አስችሎታል ነው ያሉት። በእርግጠኝነት መናገር የሚቻለው አሁን እየተገነባ ያለው እንትን ይቅርና አፍሪካ ይቅርና በጣም ትላልቅ የሚባሉ ሚዲያዎች እንደነ አልጀዚራ እንደነ ቢቢሲ ያሉትም ከነሱ ጋር የሚወዳደር ብዬ ነው የማስበው ነው። ምክንያቱም እያየን ያለ ነው። የዜና አቀራረብ የመዝናኛው ሁሉ ነገር በዚህ ነው የሚቀራው የምትለው ነገር አይደለም ይሄ። ስታንዳርዱ በጣም ከፍ ያለ ዓለም አቀፍ ስታንዳርድ እንደሆነ ግን ማየት ይቻላል። አሁን ከሚሰሩ ከተደረጉ ከጎበኘዋቸው ዓለም አቀፋዊ ስታንዳርድ ያለው ሚዲያ መሆኑን ነው ማስቀመጥ የሚቻለው። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ኢቢሲና የኢትዮጵያ አየር ኃይል በተለያዩ ዘርፎች በጋራ እየሰሩ እንደሚገኙ ጠቅሰዋል። በቀጣይም የኢትዮጵያ አየር ኃይልና ና ኢቢሲ ያላቸውን የስራ ግንኙነት አጠናክረን እንቀጥላለን ብለዋል። እያንዳንዱን እንትን በጣም በሰነድ ቁጭ ብለዋል። አየር ኃይል ላይም እንደዚህ አይነት በጣም ረዥም ታሪክ እንትን አለና እንዴት አድርገን ይሄንን ለሚቀጥሎ ትውልድ ሰንደን እናስቀምጣለን በሚል ስራ አብረን ጀምረናል። ይሄ ተጠናክሮ ይቀጥላል። ኢቢሲ በጣም በህዝብ ዘንድ ተመራጭ እና ተደማጭ የሆነ ቻናል ና ሚዲያ ስለሆነ እዛው እንዳለ የአገር ተቋምንም የማስተዋወቅ የአገር ተቋምንም አብሮ ገጽታ የመገንባት ስራ ይኖራል እና ከሁን በፊትም አልተለየንም። ካሁን በኋላ ደግሞ በጣም በተጠናከረ ሁኔታ አብረን እንቀጥላለን የሚል እምነት አለኝ። ኢቢሲ ከዚህ ቀደም በቀጥታ ላስተላለፈው የአየር ኃይል ሁነቶች የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ምስጋናቸውን አቅርበዋል።